ለአዲስ ዩቲዩበር እነዚህ አራት ነገሮች ያስፈልጋሉ። በቀላሉ እንዴት ፎቶ ወደ ቪዲዮ መቀየር እንደሚቻል ባጭሩ ላሳያችሁ ተከተሉኝ። መጀመሪያ ይህ ፒ የሚባለው አፕሊኬሽን ያስፈልጋል። እላዩ ላይ ፒ ያለው። መጀመሪያ እንዲህ ስንገባ ይሄ ፎቶ ነው የሚያመጣው። ስለዚህ ይህ ፎቶ ካመጣው ደግሞ አካውንት ይጠይቃል። አካውንት ክፈቱ ይላል። ብዙ ችግር አለው። በአጠቃላይ እንወጣለን፣ ወዴት ዳታውን እንዘጋዋለን ወይም ዋይፋዩ እንዘገዋለን። ከዛ ዋይፋዩ ከዘጋ ነው በኋላ በአዲስ እንገባለን። በአዲስ እንገባ እዚ ጋር የፕላስ ምልክት አለ። የፕላስ ምልክቱን የፕላስ ምልክቱን አካውት ከዛ ወደ ጋላሪ ነው የሚወስደኝ። ወደ ፎቶ ማስቀመጫ ቦታ ይወስደኛል። ከዛ እኔ እዚህ አንድ ባዶ ቦታ ወይም ውብ ፎቶ ይሄን አገኘው። ፎቶው ላይ ለመጻፍ ቲ እዚህ ጋር ቴክስት የሚለው ነካሁት። ከዛ የፈለጋችሁ ትጽፋላችሁ። እኔ ስፖርት ብዬ ጻፍኩኝ። አሁን ከለር የሚለው ትናኩታላችሁ። ብዙ የከለር ምርጫ አለው። ጽሁፉን ለማተለቅ ፎንት የሚለው ትነኩታላችሁ። ፎንት በተለያየ ምርጫ አለ። ፎንት የሚለው ስትነኩት በድጋሚ ለመጻፍ ቴክስቱን ትነኩታላችሁ። ቴክስት አሁን ወደ ከለር ሄድኩኝ። ቀይ ስፖርት ለጤንነት ጽሁፉን ለማተለቅ ፎንት የሚለው ትናካላችሁ። አሁን አተለቅኩት ጽሁፉን ፎንት የሚለው ገብቼ ተከተሉኝ። አሁን ፎቶ ኤዲት አርገን ጨርሰናል፣ ሴቭ እናደርገዋለን። እንዴት ነው ሴቭ የምናደርገው? ያው ሴቭ የሚለው ምልክት ተጫኑ። ሴቭ ጋለሪ የሚለው ተጫኑት። አሁን ሴቭ ሆኗል። ማክ ጨርሰናል። ፎቶን ኤዲት አድርገናል። አሁን ወጥተናል። ወደ ጋለሪ እንሄዳለን ሌላ አንድ ፎቶ እንሰራለን አሁንም። አሁን ሁለተኛው ፎቶችን ኤዲት አድርገን ጨርሰናል። ሴቭ የማድረግ ስራ ነው የቀረን። ሀያ አሁን ሴቭ ማድረግ ነው። ሴቭ ጋለሪ፣ በቃ ጨርሰናል። አሁን የት ነው የምንሄደው? ቪዲዮ ሜከር ኒው ፕሮጀክት ነካሁት ቅድም የሰራሁት ፎቶ ሰሌክት ሁለት ፎቶን የሰራሁት ሁለቱም አስገባው አሁን ድምፅ የመጨመር ስራ ነው የምንሰራው? ቀላል ነው እንዴት ድምፅን እንጨምራለን የሚለው ተከተሉኝ። ዱሬሽኑ እናስረዝመዋለን። የፎቶውን ዱሬሽን በሰከንድ አስር ሰከንድ አስር ሰከንድ አስረዘምኩኝ። እዚህ ውስጥ ከብቼ ማለት ነው ዱሬሽን የሚለው ትነቁታላችሁ። አሁንም ይህ ፎቶ የማስረዘም ስራ እንሰራ ድምጽ ሪከርድ ለማድረግ አድ ኦዲዮ የሚለው ትነኩት አላችሁ አድ ኦዲዮ ኦዲዮ። ይህ ስትነኩት ሪከርድ የሚል ይመጣል። ያው እዚህ ጋር ሪከርድ ትጫኑታላችሁ። ልክ ሪከርድ ስትጫኑ ይህ የጻፋችሁት ነገር ያነበባችሁ በድምጽ ሪከርድ ያደርጋል ማለት ነው። ተመልከቱ። ይህ ቅድም የሰራ ነው፣ ፎቶ ነው። አስር ፎቶ ከሰራ ነው አስሩም እንዴት ሪከርድ ማድረግ እንዳለብን እንዴት እዚህ ውስጥ ድምፅ መጨመር እንዳለብን እናያለን። ተመልከቱ አሁን አድ ኦዲዮ ሚላል እዚህ ጋር ከታች አድ ኦዲዮ። አድ ኦዲዮ ስነካው እዚህ ጋር የተለያዩ ሳውንድ፣ ኮፒራይት ሳውንድ፣ ቴክስት ኦዲዮ፣ ኤክስትራክት ሪከርድ የሚሉ አሉ። እኛ ሪከርድ ነካ ሪከርድ ሪከርድ አሁን ጀምሯል። ሪከርዱ የምትፈልጉትን ሪከርድ ካደረጋችሁ በኋላ ሴቭ ማድረጋችሁ አትርሱ። አሁን ሪከርዱ ተጠናቋል። ይኸው ቮይስ ሪከርድ ከቨር ይላል። ከላይ ቮይስ ከቨር ስፖርት ለጤንነት ክፍል አንድ። ስፖርት ለጤንነት ክፍል አንድ በቀን አስር ፑሻፕ መስራት አለብን። አሁኑን ይሞክሩ። እንዳያችሁት በአጭሩ ፎቶ እንዴት ወደ ቪዲዮ መቀየር እንደሚቻል አይተናል። ከዛሬ ጀምሮ ለመስራት ሞክሩ። መልካም ጊዜ ቪዲዮን ከተመቻችሁ ቢያንስ ሰብስክራይብ አድርጉ። ምን አላት? አንድ ሰብስክራይብ ብቻ ነው የምፈልገው። ላይክም ኮሜንትም ይቻላል። አመሰግናለሁ። መልካም ቆይታ